ሰላም ጤና ይስጥልኝ። ዶክተር ዓለም ነኝ። አብዛኞቻችን ባለማስተዋል እና በተለምዶ እያደረግናቸው ያሉ ተግባሮት፣ ለምሳሌ ፊታችንን በጣም በደረቀ እና ውስጥ ድረስ በሚሰማ መታሻ ማሸት፣ ብጉርም ማፈንዳት፣ በተለይ ሴቶች እንጀራ ሲጋግሩ የሚወጣውን እንፋሎት አለመሸሽ፣ እነዚህና የመሳሰሉ ሌሎች በተለምዶ የምናደርጋቸው ተግባሮች ለማድያት ሲያጋልጡን ይስተዋላል። ብዙሃኖቻችን ፊታችን ላይ የበለዙ ቆዳዎች እናስተውላለን። በዓለም ዙሪያ በሚሊዮን የሚቆጠሩ ሰዎች የሚያጠቃ የተለመደ የቆዳ በሽታ ማድያት ወይም ከሜላስማ ጋር ከሚባለው የቆዳ በሽታ ጋር የተገናኘ ሊሆን ይችላል። እነዚህ የበለዙ ቆዳዎችን ወይም ደግሞ እነዚህ ሜላስማ ወይም ማድያት የሚባለውን የቆዳ በሽታ ለማከም ከተፈጥሮም ሆነ ከሕክምና አንጻር መጠቀም ያሉብን ግብዓቶች አሉ። በዚህ ቪዲዮ ላይ ማድያት ምን እንደሆነ፣ ማድያት እንዲከሰት የሚያደርጉ መንስኤዎች፣ እንዲሁም እንዴት በማድያት የተጠቃም ፊት ማከም እንደሚቻልና ተመልሶ እንዳይመጣ የሚረዱ ሀሳቦችን እንወያያለን። በዚህ ቪዲዮ መጨረሻ ላይም ከቀን ከቀን ተግባሮቻችን ውስጥ ሳናስበው ለማድያት የሚያጋልጡንን የየዕለት ተግባሮቻችን ወይም ልምዶቻችን ምን ምን እንደሆኑ እንዘረዘራለን ። ቪዲዮን እስከ መጨረሻው ይመልከቱ። ማድያት የቆዳ በሽታ ሲሆን ቡናማና ግራጫማ ነጠብጣቦችን ፊት ላይ እንዲታዩ ያደርጋል። ብዙ ሰዎች በጉንጮቻቸው፣ በአገጮቻቸው፣ በአፍንጫቸው እንዲሁም በግንባራቸው እና በተለያዩ በፀሐይ ተጋላጭ በሆኑ ቦታዎች ላይ የሚከሰት ሲሆን ብዙ ጊዜ ከወንዶች ይልቅ በሴቶች ላይ የተለመደ የቆዳ በሽታ ነው። ይህም የሆነው ብዙውን ጊዜ በእርግዝና ምክንያት ሊከሰት ስለሚችል ነው። ይሄኛውም አንዳንዴ የእርግዝና ጭምብል ተብሎም ይጠራል። ማድያት ምንም ሴቶች ላይ የተለመደ ቢሆንም ወንዶችንም የሚያጠቃ የቆዳ በሽታ ነው። ማድያት የሚከሰተው ሜላኖይተስ ቀለም የሚያመነጩ ሴሎች ከመጠን በላይ ንቁ ሲሆኑ ሲሆን በአንዳንድ የሆርሞን ለውጦች እና በፀሐይ ጨረር ሊከሰት ይችላል። በዋነኝነት እዚህ ምስሉ ላይ እንደምትመለከቱት በነዚህ በአራት ሜጀር የሆኑ ፋክተሮች ማድያት ሊከሰት ይችላሉ። የመጀመሪያው እንደምንመለከተው የሆርሞን ለውጦች ነው፣ ወይም ደግሞ ሆርሞናል ቼንጅስ ነው። በሁለት መልኩ የሆርሞን ለውጦች ሊያጋጥሙ ይችላሉ። የመጀመሪያው በእርግዝና የሚመጣ የሆርሞናል ለውጥ ሲሆን የሁለተኛው ደግሞ የወሊድ መቆጣጠሪያ ንክብሎች ሊፈጥሩት የሚችሉ የሆርሞናል ቼንጆች ናቸው። ለምሳሌ የፕሬግናንሲን ወይም ደግሞ የእርግዝና ሆርሞናል ለውጥ በምንመለከትበት ሰዓት፣ እርግዝና በሚከሰት ጊዜ የራሱ የሆነ የውስጣዊና የውጫዊ የሰውነት ለውጦች እንዲሁም ደግሞ ሆርሞናል ቼንጆች ስለሚኖሩት ላልታሰበ የቆዳ መለዋወጦች ሊያጋልጥ ይችላል። ይህም ማድያት ፊታችን ላይ ወይም ደግሞ በተለይ ሴቶች ላይ ፊታቸው ላይ ማድያት እንዲከሰት ምክንያት ሲሆን ይስተዋላል። ሌላኛው ደግሞ በርዝ ኮንትሮል ፒሎች ወይም ደግሞ የወሊድ መቆጣጠሪያ እንክብሎች አንዳንድ ጊዜ ለሆርሞናል ቼንጆች ወይም ደግሞ ለሆርሞን መቀያየሮች ምክንያት ሊሆኑ ይችላሉ። የእርግዝና መከላከያ እንክብሎች ለማድያት ብቻ ሳይሆን የምናስተውል ከሆነ ለአንዳንድ ተጓዳኝ ሕመሞች መንስኤም ሲሆኑ ይስተዋላል። ሆርሞን ማለት ምን ማለት ነው? ሆርሞን ማለት የሰውነታችን ኬሚካላዊ መልእክተኞች ብለን የምንጠራቸው ናቸው። ሰው ውስጣችን ያሉ የኬሚካላዊ መልእክተኞች ናቸው። እነዚህም በደም ውስጥ አሉ፣ በአካል ክፍሎች እንዲሁም ደግሞ በቲሹ መስሎች ውስጥ ራሱ የሚገኙ ትንንሽ ኬሚካላዊ መልእክተኞች ብለን እንጠራቸዋለን። ስለዚህ እነዚህ ባልታሰቡ ሁኔታ በሚቀያየሩበት ሰዓት ያልታሰቡ ፊታችን ሊሆን ይችላል፣ ሌሎች የሰውነት ክፍሎቻችን ላይ ያልታሰቡ ሁነቶችን ወይም ደግሞ ሂደቶችን ሊፈጥሩ ይችላሉ። ሰው እነዚህ የሆርሞናል ቼንጆች አንዱን ማድያት እንዲፈጠር ምክንያት ሲሆኑም ይስተዋላል። በሁለተኛነትም የምንመለከተው ከፍተኛ የሆነ የፀሐይ ጨረር ነው ወይም ደግሞ አልትራቪዮሌት ሬስ ወይም ደግሞ ዩቪሬ ብለን ምንጠራቸው ማለት ነው። እነዚህ የፀሐይ ጨረሮች ከፍተኛ የሆነ ሙቀት እንዲሁም ደግሞ ከፍተኛ የሆነ ግለት ያላቸው ሲሆኑ፣ በተለይ የፊታችን ቆዳዎች ላይ በሚያርፉበት ሰዓት እነዚህ ቅድም ያልናቸው የሜል ኖተስ ሴሎች ምን ያደርጋሉ? እነዚህን ጨረሮች ለመከላከል ሲሉ በፍጥነት ምን ያደርጋሉ? ሪፕሮዳክቲቭ ይደረጋሉ ወይም ደግሞ ፕሮዳክሽናቸው በከፍተኛ መጠን ይጨምራል። ሰው እነዚህን ፀሐይ ጨረሮች ለመከላከል ሲባል እላይ በላይ ላይ በላይ እነዚህ ሜላይኖተስ የተባሉት የሜላኒን ሴሎች ፕሮዳክት ይደረጋሉ ማለት። ስለዚህ እላይ በላይ በሚደራረብበት ሰዓት ፊታችን ላይ የማዲያትን ወይም ደግሞ እነዚህ በልዞ የመቅረት ሁኔታን እየፈጠሩ ይሄዳሉ። ስለዚህ እነዚህ አልትራቫዮሌት ጨረሮች በተለይ ከፀሐይ የሚመጡት አልትራቫዮሌት ጨረሮች ለዚህ ለማድያት ምክንያት ሲሆኑ ይስተዋላል። በሶስተኛነትም የዘር ግንድ ወይም ደግሞ ጄኔቲክስ ብለን የምንመለከተው ነው። በተለይ በቤተሰባችን የዘር ግንድ ምክንያት ለማድያት ተጋላጭ ሊያደርገን ይችላል። ይህም ከወላጆቻችን እንዲሁም ከወላጆቻችን ወላጆች ውስጥ የዚህ የቆዳ በሽታ ተጋላጭ ከነበሩ በዘር ግንድ ውርርስ ምክንያት ልጆችም ለዚህ የቆዳ በሽታ ተጋላጭነታቸውን ሊያስፋፋ ይችላል። አንደኛው ይሄኛው የማድያት ወይም የሜላስማ የቆዳ በሽታን ምክንያት ሊሆን ይችላል። በአራተኝነት እንዲሁም በመጨረሻው የምንመለከተው ደግሞ አንዳንድ መዋቢያዎች እንዲሁም ደግሞ ከሕክምናዎች ጋር የተያያዙ የቆዳ መቆጣቶች ሊፈጠሩ ይችላሉ። አንዳንድ ጊዜ ከፊታችን ቆዳ ጋር የማይስማሙ በተለይም ያለ ሐኪም ወይም ያለ ደርማቶሎጂስት ትዕዛዝ የምንጠቀማቸው የፊት ቆዳ ትሪትመንቶች የባሰ ለማድያት ሊያገልጡን ይችላሉ። እነዚህ የምንጠቀማቸው ግባቶች የሚሰሩት በተለያዩ ኬሚካሎች ስለሚሆን እነዚህ ኬሚካሎች ደግሞ ከፊታችን ቆዳ አይነት ጋር የማይጣጣሙ ከሆነ አንዳንድ ጊዜ ለሆርሞናል ቼንጆች ምክንያት ይሆናሉ። ሰው እነዚህ ሆርሞናል ቼንጆች ደግሞ ሜላኖይተስ፣ እነዚህ ለማድያት ሊያጋልጡን የሚችሉትን እንደ ምክንያት ሲሆኑ ይስተዋላል ማለት ነው። ይህን ቪዲዮ ጠቃሚ ሆነው ካገኙት የላይክ ምልክቷ እንዲጫኑልን፣ እንዲሁም ደግሞ ለዚህ ቻናል አዲስ የሆናችሁ ሰዎች ቻናሉን ሰብስክራይብ አድርጉ እንዲሁም አዳዲስ ቪዲዮ እንዲደርሳችሁ የደወል ምልክቷን ይንኳት ማለት ነው። ትሪትመንቶቹ እንመልከት፣ ወይም ደግሞ ማድያት ከተከሰተ በኋላ እንዴት ሕክምና ማድረግ እንደምንችል እንመልከት። በተለይ በሐኪም ትዕዛዝ የምንወስዳቸው እንዲሁም ደግሞ በግል በራሳችን የምንወስዳቸው ትሪትመንቶች አሉና ከተፈጥሮአዊም እንዲሁም ደግሞ ከሕክምናም አንጻር የምንመለከታቸው የተለያዩ አይነት ትሪትመንቶች ወይም ደግሞ የተለያዩ አይነት ህክምናዎች አሉ። የመጀመሪያው እዚ ላይ እንደምንመለከተው ቶፒካል ክሬሞች ናቸው። ቶፒካል ክሬም የምንላቸው በተለይ እንደ ማድያት ያሉ የቆዳ ችግሮችን ለማከም የምንጠቀምባቸው ሲሆን ቀጥታ የተጎዳውን የቆዳ ክፍል ላይ አፕላይ ወይም መቀባት የሚደረጉ ሲሆን በተጨማሪም እንደ ቆዳ መለበለብ አይነት ጉዳቶችን ማገገም የሚችሉ ናቸው። ከነዚህም ፕሮዳክቶች ውስጥ በውስጣቸው ሃይድሮኪኒን፣ ተርቲኖይን ኦር ደግሞ ወይም ደግሞ ኮርቲኮስቴሮይድስ ያሉባቸው ምስሉ ላይ የምትመለከቷቸው አይተሞችን መጠቀም ይኖርብናል። እነዚህ ሃይድሮኪኒን ያልናቸው ግብአቶች በዓለም አቀፍ ደረጃ ተዋቂ የሆኑ ሲሆን እንደሚል አስማ ሶላር ሌንቲ ጌስ ፍራክለስ ወይም ደግሞ ፊት ላይ የሚወጡ ጠቃጠቀ ብላክ ስፖቶችን ለማከም የሚረዱ ናቸው። እነዚህን ግብቶች በተለይ ለማዲያት የምንጠቀማቸው ከሆነ በቀን ለሁለት ጊዜ ለሶስት ተከታታይ ወራት መጠቀም እንችላለን። እንዲሁም ደግሞ የፊት ቆዳ መለብለብ ከሆነ በቀን ሁለት ጊዜ ለስድስት ወር እንዲጠቀሙት ይመከራል። እነዚህ ፕሮዳክቶች ከወጣት ያማነቻቸው በዘለለም የሚኖሯቸው ሳይድ ኢፌክት እጅግ በጣም አነስተኛ ስለሆነ በብዙዎች ዘንድ ተመራጭ ናቸው ማለት ነው። በተለይ ሃይድሮኪኒን ከሁለት ፐርሰንት በላይ ከሆነ ግዴታ ደርማቶሎጂስት ወይም ደግሞ የቆዳ ሕክምና ባለሙያን ማነጋገር ይጠበቅብናል። በእነሱ በሚሰጠን ኢንስትራክሽን መሰረት መጠቀም እንችላለን። እነዚህም በሐኪም ትዕዛዝ እንዲሁም ደግሞ ያለ ሐኪም ትዕዛዝ የምንጠቀማቸው። እነዚህ ፕሮዳክቶችን ለማግኘት በዚህ ቻናል ባዮ ላይ ባለው ስልክ በመደወል ኦርደር ማድረግ ይችላሉ በሁለተኛነትም እነዚህን የማድያት በሽታን ለመከላከል ወይም ደግሞ ለማጥፋት የምንጠቀምባቸው ኬሚካል ፒልስ ናቸው እነዚህ ኬሚካል ፒልስ ብለን የምንጠራቸው በዋነኝነት ዴድ ስኪል ሴሎችን ወይም ደግሞ የሞቶ ቆዳ ሴሎችን በማንሳት አዲስ ቆዳን የሚያላብሱን ሲሆኑ ቅድም ከጠቀስናቸው ቶፒካል ክሬሞች መጀመሪያ ከጠቀስናቸው ናቸው ከነሱ በኋላ የምንጠቀማቸው ሲሆን በተለይ በአጭር ጊዜ ውስጥ ጥሩ ለውጥ እንድናይ የሚያስችሉን ፒሎች ናቸው ማለት ነው። ለምሳሌ በምስሉ ላይ ላይ የምትመለከቷቸው የምታዩቸው ፕሮዳክቶች የምንጠቀማቸው ቅድም ከጠቀስ ነው ቶፒካል ክሬሞች ከተጠቀምም በኋላ ሲሆን ምስሉ ላይ እንደምንመለከተው የሞተውን የቆዳ ሴል በማንሳት በአዲስ የቆዳ ይመልስልናል። ሁለቱ ግብአቶች በአንድ ላይ የምንጠቀም ከሆነ በአጭር ጊዜ ለውጥ እንድናገኝ ይረዱናል። ነገር ግን ቶፒካል ክሬሞችን ብቻውን መጠቀምም እንችላለን። እነዚህ ኬሚካል ፒሎች በአጭር ጊዜ ለውጥ እንድናመጣ የሚረዱን ናቸው። በዋነኝነት ግን ማድያትን ሊከላከል የሚችለው እነዚህ ቅድም የጠቀስናቸው ቶፒካል ክሬሞች ናቸው ማለት ነው። በሶስተኛነት ይህም ማድያት ለመከላከል የምንጠቀመው ሌዘር ቴራፒ፣ በሶስተኛነት እንደ አማራጭ ልንጠቀመው የምንችል አድቫንስ የሆነ የጨረር ህክምና ሲሆን ባለው ኢፌክቲቭነስ እንዲሁም በዋጋ ደረጃ ቅድመን ከጠቀስ ናቸው ከፍ ያለ ዋጋ አለው። ከዚህ በተጨማሪም በዚህ ህክምና እስከ ካንሰር ደረጃ ያሉ የቆዳ ችግሮችን ህክምና ልናገኝበት እንችላለን። በመጨረሻም ማድያትን ወይም ደግሞ ሜላስማን ልንከላከልበት የምንችለው ናቹራል ሬሚዲስ ወይም ደግሞ የተፈጥሮ ህክምናዎች ናቸው። ይሄኛውን ማንኛውም ግለሰብ በተለይ በቤቶቻችን ቤት ባፈራው ነገሮች ማድያትን መከላከል እንዲሁም ደግሞ ማድያት የተጠቀመውን ፊት ምን ማድረግ እንችላለን? የበለዘውን ፊት መጠኑን መቀነስ እንችላለን። የመጀመሪያው አሎቬራ ወይም ደግሞ በተለምዶ ሬት ብለን የምንጠራው ጄል ላይክ ፕሮዳክት ሲሆን ይህ አሎቬራ ጄል የማድያት የወጣበት ቦታ ላይ በመቀባት ከ20 እስከ 30 ደቂቃ በመተው መታጠብ እንችላለን። ጥሩ ውጤት ለማምጣት ይህን በየቀኑ የምንደጋገም ከሆነ ጥሩ ውጤት ማግኘት እንችላለን። ሌላ በሁለተኛው የምንመለከተው ሌመን ጁስ ነው፣ ወይም ደግሞ የሎሚ ጭማቂ ነው። ይህ በጣም ጠንካራና ውጤታማ የተፈጥሮ ሕክምና ሲሆን እንደምናውቀው የሎሚ ጁስ የአሲድነት ባህሪ ስላለው ማዲያትን እንዲሁም ደግሞ ዳርክ ስፖቶችን ያጠፋል። ዳርክ ስፖቶችን፣ ጥቋቅር ነጠብጣቦችን ያጠፋል። ይህ የሎሚ ጁስ ማዲያት ያለበት ቦታን ለ15 ደቂቃ ቀብተ ነው ከ15 ደቂቃ በኋላ በሙቅ ውሃ መታጠብ ይኖርብናል። በየጊዜው በተደጋጋሚ ይሄኛውን የበለዘውን ወይም በማድያት የጠቆረውን ቦታ የምንቀባውና በሞቋ በምንታጠብበት ሰዓት ጥሩ ለውጦች ልናገኝ እንችላለን ማለት ነው። በአራተኛነት የምናገኘው ማን ነው? ፖታቶስ ፖታቶ ስላይስ ወይም ደግሞ ድንችን ነው። ድንች በተፈጥሮ ማድያትን የመከላከል ባህሪ አለው። እንዲሁም ደግሞ የፊት ቆዳችን የነጣ እንዲሆን ያደርግልናል። የድንች አጋማሽ በማድያት የተጠቃው ቦታ ላይ በማሸት ቢያንስ ለሀያ ደቂቃ ቆይተን ፊታችንን መታጠብ እንችናለን ማለት ነው። ከነዚህ በተጨማሪ በተፈጥሮ ማዲያትን ለመከላከል እንዲሁም ደግሞ በማድያት የተጠቃሚ ፊት ያለውን መጠኑ ለመቀነስ እንዲሁም ደግሞ ብሎልን እስከ መጨረሻው ለማጥፋት የምንጠቀማቸው በተለይ እርጎን መቀባትም እንችላለን። ሌላኛው ደግሞ እርድን ከወተት ጋር አለቅ እርድን ከወተት ጋር አለቅ በመቀባት ለአያደ ቃ ነው መታጠብ እንችላለን። ይሄኛውም አንዱ እንደ ናቹራሊ ወይም ደግሞ በተፈጥሮ መከላከል የምንችልበት ሁኔታ ነው። እነዚህን የመሳሰሉ በቤት ውስጥ የምናገኛቸውን ግብአቶች በመጠቀም በማድያት የተጠቃውን ፊት ማከም ማዳን ይቻላል ማለት ነው። እንደተለመደው ይህ ቪዲዮ ጠቃሚ ነው ብለው ካሰቡ የላይክ ምልክቱን ይጫኑ። ተጨማሪም ጤና ነክ ቪዲዮ ለማግኘት ይህንን ቻናል ሰብስክራይብ ያድርጉ። አዳዲስ ጤና ነክ እንዲሁም ደግሞ በጣም ለሰውነት እንዲሁም ለቆዳ ከጤና ጋር የተያያዙ ቪዲዮዎች እንዲደርሱ የደውል ምልክቷን ይጫኑ። ማድያት ከመከሰቱ በፊት በተወሰነ መልኩ መከላከል የምንችልባቸው የተለያዩ አይነት አማራጮች አሉ። የመጀመሪያው ሰንስክሪንን መጠቀም ነው። በተለይ ከሰላሳ በላይ ያሉ ሰርስክሪኖችን የምንጠቀም ከሆነ ማድያትን መከላከል እንችላለን። ምክንያቱም እነዚህ ቅድም የጠቀስናቸው አልትራቫዮሌት ወይም ከፍተኛ የሆኑ የፀሐይ ጨረሮችን እንዲከላከል ተደርጎ ስለተሰራ ለማድያት እንዳንጋለጥ ይከላከልልናል። ሁለተኛው ምንድን ነው? ሰፋ ያሉ ኮፍያዎችም እንዲሁም ደግሞ መነፅሮችን ብናዘወትር የፀሐይ ጨረር ፊታችን ወይም ደግሞ ለፀሐይ ተጋላጭ የሆኑ ቦታዎች የፊት ቆዳዎቻችንን እንዳያገኘው ስለሚረዳን ሰፋ ያሉ ኮፍያዎች እንዲሁም መነፅሮችን እንጠቀም ከሆነ ይሄኛው ፕሬቨንቲቭ ማድያት እንዳይከሰትብን ከላካይ ይሆንልናል ማለት ነው። ሌላኛው አማራጭ ምንድን ነው? ካጋጠመን በተለይ ይሄኛው ሜላስማ ወይም ደግሞ ማድያት ካጋጠመን በኋላ ጊዜ ሳንሰጥ ወይም ደግሞ ችላ ሳንል ወደ መፍትሄዎቹ መሄድ አንደኛው መፍትሄ ይሆናል ማለት ነው። በመጨረሻም ቅድም በዚህ ቪዲዮ መግቢያችን ለመጥቀስ እንደሞከርነው ሳናስቶል በተለይ በተለምዶ የምናደርጋቸው ተግባሮቻችን ውስጥ ለማድያት የሚያጋልጡን የተለመዱ ተግባሮች አሉ። ሰው እነሱ ምን ምን እንደሆኑ እንዲሁም መፍትሄዎቻቸውን እንመልከት። ለምሳሌ የመጀመሪያው ሴት እናትና እህቶቻችን በተለይ እንጀራ በሚጋግሩበት ጊዜ ምጣዱን ሲከፍቱት የሚወጣው የእንጀራው እንፋሎት ቀጥታ ወደፊታቸው ቆዳ ይሄዳል። እነሱም ብዙ ጊዜ ስለማያስተውሉት ፊታቸውን ዞር አያደርጉትም። ይህ ሞቃት እንፋሎት የፊታችንን ቆዳ በሚያገኘው ጊዜ ቆዳችን ከእንጀራው ምጣድ የወጣውን ሙቀት ወይም እንፋሎት ለመከላከል ሲል ሜላይኖተስ ሴሎችን በብዛት እያመረተ ወደፊታችን ቆዳ ይልካል ማለት ነው። ያ ሴሎች ሙቀቱን ለመከላከል ሲባል በብዛት በሚመረትበት ጊዜ ከመብዛቱ የተነሳ ፊታችን ላይ ተጋግሮ እየቀሬ ይሄዳል ማለት። ስለዚህ ይህ እንዳይሆን በተቻለ መጠን እንፋሎቱ ፊታችንን እንዳያገኘው ዞር በማለት ይኖርብናል። ሌላኛው ለማድያት ከሚያገልጠን ልምዳችን አንዱ ደረቅና በሚዋጥጥ አይነት መታሻ ፊታችንን እስኪላጥ ድረስ ማሸት ነው። ይህም የፊታችን ቆዳ እንዲጎዳና ለማድያት የሚያጋልጠን ትክክል ያልሆነ ልማድ ነው ማለት ነው። ሌላኛው ለማድያት የሚያጋልጠን ጎጂ ልማዳችን ብጉር ማፍንዳት ነው። ይህ መሰል ተግባር ፊታችን ላይ ዘላቂ የሆነ ጠዋቁር ነጠብጣር፣ እንዲሁም የፊት ቆዳችንን እንዲበልዝ ያደርገዋል። ይህ ድርጊት በሚደጋገም ጊዜ መጠኑ እየሰፋ የመጣና እንደ ማድያት አይነት ሰፋ ያለ ለመበለዝ ያጋለጠናል ማለት ነው። በመጨረሻም ጎጂው ተግባራችን ፊትን ለፀሐይ ባጋለጠ መልኩ ወደ ፀሐይ አዞሮ ለረጅም ሰዓት መቀመጥ ነው። ይህም ለአልትራቫዮሌት ወይም ለዩቪ ጨረሮች ተገላጭነታችንን ይጨምረዋል። እነዚህ ጨረሮች ቅድም እንደተነጋገርነው የፊቶቹንም ቆዳ በሚያገኙበት ጊዜ ሜላይኖይተስ ሴሎች በብዛት እንዲመረቱ ምክንያት ስለሚሆኑ ለማድያት ያጋልጣሉ። እነዚህና መሰል የማይጎዱ የሚመስሉ ነገር ግን ለማድያትና ለተለያዩ የቆዳ ችግሮች የሚያጋልጡ ተግባሮችን ከነጭራሹ ማስወገድ ይኖርብናል ማለት ነው። ማድያት ወይም ደግሞ ሜላስማ ከአንድ ሰው ወደ አንድ ሰው የሚተላለፍ የቆዳ በሽታ አይደለም። ያው ማድያት ወይም ደግሞ ሜላስማ ትንሽ ከበድ ያለ የቆዳ በሽታ ቢሆንም በትክክለኛው ትሪት ካደረግነው እንዲሁም ደግሞ ትክክለኛው ሪሌቫንት የሆኑትን ፕሮዳክቶች የምንጠቀም ከሆነ ማገገም እንዲሁም ደግሞ ጥሩ ለውጦችን ማግኘት እንችላለን። ከዚህ በተሻለም ደግሞ ደርማቶሎጂስት ወይም ደግሞ የቆዳ ሐኪሞችን ማማከር ይኖርብናል ማለት ነው። አይሆፕ ይህ ቪዲዮ ጠቅሟቸዋል። እነዚህን የመሳሰሉ ለጤና ጠቃሚ የሆኑ ቪዲዮዎችን እንዲያገኙ ይህን ቻናል ሰብስክራይብ ያድርጉ። ይህ ቪዲዮ ጠቃሚ ሆኖ ካገኙት የላይክ ምልክቱን ይጫኑ እንዲሁም ደግሞ ኮመንት ላይ ያላችሁን ሀሳብ ሼር ማድረግ አይርሱ።